ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾች፣ ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በሆሳና ከተማ ከ አምስት መቶ ሚሊየን ብር በላይ በሆነ በውጪ ለሚገነባው የፍሳሽ ቆሻሻ ማጣሪያ ፕሮጀክት የቦታ ርክክብ ተደረገ። ማህበረሰቡ ሳይዘናጋ የኤች አይቪ ኤድስ በሽታን ለመከላከል እና መቆጣጠር እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሳው ተናገሩ። ድንቅ የሆነ ለዓለም የሚተርፍ ባህላዊ የማህበረሰብ እሴቶችን ለቀጣይ ትውልድ ማስተላለፍ እንደሚገባ የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት ሀይሶ ተናገሩ። ወደ ዝርዝር ዜና አልፈናል። ከዜናዎቹ ጋር ምንትዋብ እያሱ ነኝ። አብራችሁን ቆዩ። በሆሳና ከተማ ከ500 ሚሊዮን ብር በላይ ወጪ ለሚገነባው የፍሳሽ ቆሻሻ ማጣሪያ ፕሮጀክት የቦታ ርክክብ ተደረገ። ፕሮጀክቱ በተያዘለት ጊዜ ተጠናቆ አገልግሎት መስጠት እንዲችል ሁሉም የበኩሉን ሊወጣ እንደሚገባ ተጠይቋል። ቤተልሔም ደመቀ ተጨማሪ አላት። በጣሊያን መንግስት ድጋፍ ለሚገነባው የፈሳሽ ቆሻሻ ማጣሪያ ጣቢያ የፕሮጀክት ግንባታ የቦታ ርክክብ መርሃግብር የሆሳና ከተማ ከንቲባ አቶ ዳዊት ጡም ደዶን ጨምሮ ሌሎች ባለድርሻ አካላት በተገኙበት ተካሂዷል። የሆሳና ከተማ ከንቲባ አቶ ዳዊት ጡም ደዶ የቦታ ርክክብ ባደረጉበት ወቅት ፕሮጀክቱ ከተማውን ስማርት ሲቲ ለማድረግ የሚደረገው እንቅስቃሴ የሚኖረው ፋይዳ ከፍተኛ መሆኑን ተናግረዋል። ፕሮጀክቱ ከዚህም በላይ ፈሳሽ ቆሻሻን መልሶ ለመጠቀም የሚያስችል እንደሆነም ገልጸው የህዝብ ሽንት ቤቶችን ጨምሮ ሌሎች ዘርፈ ብዙ ገቢ ማስገኛ ጥቅሞችን የያዘ እንደሆነም አንስተዋል። የፕሮጀክቱ ዋና ዓላማ በጣም በተለይም የፍሳሽ ቆሻሻ መልሶ በመጠቀም ከተማ ያለ ቆሻሻ እዚህ እያመጡ ከተማ ውስጥ ስራት ችግር ስማርት ሲቲ አካል ስለሆነ ከተማው ስማርት ከማድረግ አንዱ ቆሻሻ ነው። ቆሻሻ ማስወገድ፣ ቆሻሻ ከሰፈር ጀምሮ ከቤት ጀምሮ እስከ መጨረሻ ማጠቃለያ ቦታ ነው። ይሄ ቆሻሻ ፍሳሽ ቆሻሻ ሲመጣ እዚህ ጋር ያጣራል። ባዮጋዝ ይሰራል፣ ኮምፖስት ይሰራል። ኮምፖስቱን ለግብርና ስራ እንጠቀማለን። ባዮጋሱን ደግሞ የመሸጥና ከተማ ገበያ ማግኘት ነው። ከዛ ያለፈ ደግሞ ይህን የሚያመላልሱ የሚመጡ መኪናዎች ሁሉ አለ በዚህ ፕሮጀክት ላይ ሁለታ ደግሞ ቆሻሻ የሚጠራቀሚባቸው ማሽነሪዎች አሉ በቦታ የሚገዙ ናቸው። ከዚያ ያለፈ ፕሮጀክቱ አካል ላይ ሽንት ቤቶች፣ የህዝብ ሽንት ቤቶች እንዱ በዚህ የተካተተ ነው። ይህም ከጣሊያን መንግስት በተገኘው 500 ሚሊዮን 350 ሺህ ብር የሚገነባ ፕሮጀክት ሲሆን የጨረታ ሂደቱ አልቆ የቦታ ርክክብ መደረጉን የሚገልጹ አቶ ዳዊት ፕሮጀክቱ በታቀደለት ጊዜ እንዲጠናቀቅ ከተማ አስተዳደሩ አስፈላጊውን ድጋፍ እንደሚያደርግም ጠቁመዋል። ስለዚህ ወሳና ውስጥ ትልቅ ዕድል ነው። ይሄ ለብዙ ጊዜ ስንጓጓ የነበረ እድል ስለነበረ ይሄን እንዴት ተጠቅመን በጣም መስራት አለብን። ስለዚህ አምስት መቶ ሰላሳ አራት ሚሊዮን ብር ላይ ብር መለቀ አለ አይደለም። ስለዚህ ይህን ተጠቅመን ፕሮጀክቱን ቶሎ እንዲያልቅ የሚመለከተው አካል ሁሉ መተባበር አለበት። መዘጋጃ ቤት በዚህ ጉዳይ ላይ በጣም መተባበር አለበት። ከይገባይ ነጻ ያሉ ቦታዎች በዚህ ለመተባበር አለበት። ውሃ ጽፈት ቤት እንደዚሁም የሚመለከተው ቀበሌ ያመራ ተባብሮ እኛን ተባብረን ይህ ፕሮጀክት ከጊዜ ከተያዘ ጊዜ ቀድሞ እንዲያልቅ ማፈለግ አለብን። ጨረታውን ያሸነፈውና ግንባታው የሚካሄድበትን ቦታ የተረከበው ጋሻው ባንቲ ጠቅላላ የውሃ ስራዎች ተቋራጭ ምክትል ስራ አስኪያጅ አቶ ታደሰ ባንቲ በበኩላቸው ግንባታው ከታቀደለት ጊዜ አንድ ዓመት አስቀድሞ ለማጠናቀቅ እንደሚሰራም ገልጸዋል። ሌላውን ስራ ለመስራት ዝግጁ ነን። ነገ የሆኑ ቅያሳ እንጀምራለን፣ ተነጎዳ እንጀምራለን። ምንም የሚያቆየን ነገር ግን ቅያሳ ብዙም ወጪ ስለሌለው በሰው ኃይል ብቻ ስለምንሰራ ነዳጅ ነው ምናምን አንልም። እቃ ገዝተ እናመጣለንልም ግን እቃ ገዝቶ ለማምጣት መጋዘን ሰርቶ ስራ ለማስጀመር ማሽነሪ አንቀሳቅሶ እዚህ ሳይት ላይ ለማምጣት በእኛ በኩል ሬዲ ነን። በክላንቱ በኩል የሚፈለገውን ክፍያዎች ቢያፈጥኑልን እኛ ስራው ነው አሁንም ዝግጁ ነው። በቃ በተባለው ጊዜ ለመጨረስ የሆሳና ከተማ ውሃ አገልግሎት ስራ አስኪያጅ አቶ ደረጀ ኪዳኔ ይህ በአንድ አመት ጊዜ ውስጥ ይጠናቀቃል ተብሎ የታቀደው ፕሮጀክት የከተማውን ደረጃ ከማሳደግም በላይ የሚወገድ ነገር የማይኖር መሆኑ ከኢኮኖሚ አንጻር ፋይዳው ከፍተኛ ነው ብለዋል። የከተማ ውሃ አገልግሎት የፕሮጀክቱ ባለቤት እንደመሆኑ መጠን የሚጠበቅበትን እንደሚወጣ ተናግረዋል። ስታንደርድ ሲቲ ከመፍጠር አንጻር ትልቅ ፋይዳ ያለው ፕሮጀክት ነው የከተማ ሙሉ ፍሳሽ ቆጣሪያ የማጣሪያ ጣቢያ እና ሀያ ሁለት ትልልቅ ቤዶች ማጣሪያ ጣቢያዎች የሚገኙት እስኪም ያለው ከተማውን ስታንዳርዳይዝ የሚያደርግ ትልቅ ፕሮጀክት በመሆኑ ለከተማው ትልቅ እድል ነው። ይህ ፕሮጀክት ኢኮኖሚካሊ ደግሞ ሲታሰብ የሚጣል ወስት ነገር የለውም። ወስቱ አንድ ኮምፖስት እንደ ማምረቻ ይጠቅማል። ሁለተኛ ባዮጋዝ ማምረቻነት ታሳቢ ተደርጎ የተጠና ፕሮጀክት ስለሆነ ለከተማው ሌላ እድል የሚሰጥ ትልቅ ፕሮጀክት ነው ከዛ በተጨማሪ ይሄ ፕሮጀክት አልቆ ወደ ስራ ሲገባ ከሰላሳ አምስት ቋሚ ሰራተኛ ና ከ30 በላይ ከ30 ለማያንስ የቀን ሰራተኛ እድል የሚሰጥ ትልቅ ፕሮጀክት ነው ምናልባት አሁን እንደ ሆሳና ከተማ አገልግሎት አሰሪ መስሪያ ቤት እንደመሆኑ መጠን ይሄ ፕሮጀክት በተያዘለት ስኬጁል እንዲያልቅ የከተማው ህብረተሰብም ባለድርሻ አካላት የመዘጋጃ ቤት የሴች ዱና ቀበሌ ሁሉም ቲም በተገኘበት እርክክብ ያደረግን ስለሆነ ከይገባኛል ነጻ የሚሆኑ ቦታዎችን ነጻ አድርገው ኮንትራክተሩ በምንም አይነት አይድል ሳይሆን በተያዘለት ስኬጁል ና ከስኬጁሉ በፊት እንዲያልቅ የከተማው ህብረተሰብም ድጋፍ እንዲያደርግልኝ አሳውቃለሁ። የፕሮጀክቱ ማናጀር አቶ ሁሴን ሸረፋ በበኩላቸው የፕሮጀክቱ ሂደት ሳይስተጓጎል ከታቀደለት ጊዜ ውስጥ እንዲጠናቀቅ ከሚመለከታቸው አካላት ጋር እንደሚሰራም ገልጸዋል። የኮንስትራክሽን ታይሟን እናሳጥራለን ብለን የምናስበው ከአንድ አመትም ባነሰ መልኩ ፕሮጀክቱን እውን አድርገን ህዝቡን ተጠቃሚ የምናደርግበት ፕሮጀክት ነው እና ሌላ ባለፈ ደግሞ የዚህ ፕሮጀክት አፈጻጸማችን ለቀጣይ ፕሮጀክትም ጭምር አስተዋጽኦ አሉ። አሁን ቀጣይ የሲዌር ላይኖች አሉ፣ የሚዘረጉ ከተለያየ ቦታ ዘርግተው ወደዚህ ወደ ትሪትመንት ፕላንቱ ግብአት የሚሆኑ እንትኖች አሉ፣ እና እነዚህ ይህ አፈጻጸማችን ለነዛ ጭምር ፈጣን በጀት ተጠቀመ፣ ፈጣን ተጨማሪ በጀት ያገኛል የሚል እንትን አላቸው። ፌዴራል የያዙት እንትን ስላለ ያም አድቫንቴጅ አለን። ቀጣይ ደግሞ የምንገነባቸውም ወደ አምስት ሽንት ቤቶች አሉን። እነሱም የጨረታ ሁኔታቸው አሁን ከቅርቡ ከዚህ ከኮሊደር ጋር ተያይዞ የዲዛይን ማስታወቂያ ላይ ነው ያሉት። እሱ ከተጠናቀቡ በኋላ እነሱም ጨረታ ወጥቶ ወደ ስራ የሚገቡበት ሁኔታ ይኖራል ማለት ነው። ባልደረባችን ሙላለም ቀጭ ነው ይዘግበዋል። ማህበረሰቡ ሳይዘናጋ የኤች አይቪ ኤድስ በሽታን መከላከልና መቆጣጠር እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው አሳሰቡ። ተጨማሪ አለን በመድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል መንግስት ርዕሰ መስተዳድር ዶክተር እንዳሻው ጣሰው የኤች አይቪ ኤድስ በሽታ አሳሳቢነቱ እየከፋ መምጣቱን ጠቁመው በሽታውን ለመግታት የመንግስትና የሃይማኖት ተቋማት ለህብረተሰቡ ግንዛቤ መፍጠር እንደሚገባ ተናግረዋል። የትኛውም አካባቢ እየተነሳ አይደለም። ተቀዛቅዟል፣ ተቀዛቅዟል ተዳክሟል ብለን ከገመገመ ይሄን ነገር እንደገና አጀንዳ አድርጎ ማስነሳት መወያየት የሳና ቀው አንዳንድ ቁጥሮች እየጨመሩ ናቸው ያሉት ሳና ቀው ጉዳዩ ችግር ውስጥ እያስገባን ነው ያለው። በፊት ታርጌት ግሩፕ ተብለው የሚታሰቡ ወይም ተጋላጭ ተብለው የሚታሰቡ አካባቢዎች ብቻ ሳይሆን አሁን አዳዲስ ቦታዎች እየተከሰቱ ነው ያሉት። በጣም አሳሳቢ ነው። በዚህ ደረጃ ይሄን ነገር ለማስተካከል አጀንዳ ማድረግ እና በየቢሮው። በየአካባቢው ዞኖች በደንብ አስታወሻ ወስዳችሁ እቅድ አወጥታችሁ በቅድ ነው መስራት ያለብን። ጤና ቢሮም በዚህም የሚሆን እቅድ ማውጣት አለበት። እቅድ ራሱን የቻለ በክልሉ ለበሽታው ተብሎ የሚሰበሰበው ገቢ ለተፈለገው ዓላማ እንዲውልና በበሽታው ተጋላጭ የሆኑ የሕብረተሰብ ክፍሎች ተገቢውን እንክብካቤ ማግኘት እንዳለባቸው ተናግረዋል። የመጀመሪያው የተሰበሰበው ገንዘብ ያለ አግባብ የወጣ ግለሰቦች እጅ ያለ ለልዩ ልዩ ክፍያ የወጣ ገንዘብ መሰብሰብ ሁለተኛ ደግሞ መመለስ ያለብን ይሄ የሰበሰብ ነው ገንዘብ እንዴት እንጠቀምበት፣ የሚል በፕላን በመመሪያ በምናምን መመለስ ይቻላል። ሶስተኛው እርጀንት እና ጊዜ የማይሰጠው ትምህርት ቤት ነው ትምህርት ቤት እያነሳን ያለ ነው። ሁለተኛ ደረጃ ትምህርት ቤት ብቻ ነው አይደለ? ኤሌመንተሪ ጉዳዩ መጀመሪያ ያለበት ከኤሌመንተሪ ነው። ሰባተኛ ክፍል ያሉ ተማሪዎች፣ ስምንተኛ ክፍል ያሉ ተማሪዎች ከዛ ነው መጀመር ያለብን። በክልሉ በቀጣይ ጊዜ የጤና ተቋማት አገልግሎት አሰጣጥ ማሻሻል የግብዓት አቅርቦት ማዘጋጀትና የመልካም ማስተዳደር ችግሮችን በመፍታት ለህብረተሰቡ ተገቢውን አገልግሎት እንዲሰጥ መስራት እንደሚገባም ገልጸዋል። ርዕሰ መስተዳድሩ አክለውም የማህበረሰብ አቀፍ ጤና አገልግሎትን ከበፊቱ በተጠናከረ መንገድ ማሻሻል እንዳለበትና እየተዘነጋ ያለውን የኤች አይቪ ኤድስን ስርጭት ለመግታት ሁሉም ባለድርሻ አካላት በትኩረት እንዲረባረቡ አሳስበዋል። በተረፈ ዛሬ ያነሳናቸው ሁለቱም አጀንዳዎች አጠቃላይ ማህበረሰቡን ጤና ከመጠበቅ አንጻር ከፍተኛ ሚና ያላቸው ስለሆኑ ሁላችንም ሳንደክም ወገኖቻችንን ህዝባችንን ለመርዳት የጀመርነው ስራ አጠናክረን እንድንቀጥል የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በመድረኩ ላይ ሪፖርት ባቀረቡበት ጊዜ በሽታው በዓለም አቀፍ ደረጃ የሰው ልጅ ላይ ከፍተኛ ጉዳት እያስከተለ ይገኛል። ይሁንና በህብረተሰቡ ዘንድ መዘናጋት መኖሩን ተናግረው ከዚህም ለማውጣት በትኩረት መሰራት እንደሚገባም ገልጸዋል። በዓለም አቀፍ ደረጃ በ2024 በወጣው መረጃ መሰረት 42.3 ሚሊዮን ሰው መሞቱንና ከ40 ሚሊዮን በላይ ሰዎች ኤች አይ ቪ ኤድስ በደማቸው ውስጥ እንደሚገኝ የገለጹት አቶ ሳሙኤል በሀገራችን ከ598 ሺህ ሰዎች በላይ በማዕከላዊ ኢትዮጵያ ደግሞ 15276 ሰዎች የዚህ በሽታ ተጠቂ መሆናቸውን ገልጸዋል። ኤች አይቪ ኤድስ በአለማችን መከሰቱ ከታወቀበት ጀምሮ በዓለም አቀፍ ደረጃ ከ42.3 ሚሊዮን በላይ ሰዎች ህይወታቸውን በኤድስ ምክንያት ያጡ ሲሆን ከ40 ሚሊዮን ሰዎች ደግሞ በአሁኑ ጊዜ ኤች አይቪ በደማቸው እንደሚገኝ በ2024 ዩኒትስ ሪፖርት ያሳያል። የኤች አይቪ ስርጭት በኤድስ አማካኝነት የሚመጣውን ተጽዕኖ ለመቀነስ በየደረጃው አመራሮች፣ የሃይማኖት መሪዎች፣ አቅማሪዎች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦችና ማህበረሰቦች ባለሙያ በየደረጃው ከፍተኛ ጥራትና ትጋት በሀገራችን የኤች አይቪ ስርጭትና የኤድስ ምክንያት የሚመጣውን ሞት ውጤታማ በሆነ መልክ መቀነስ ተችሏል። በክልሉ የኤችአይቪ ኤድስ ስርጭትን መግታት የሚያስችልና የህብረተሰቡን ግንዛቤ ከፍ የሚያደርጉ የንቅናቄ ስራዎች በመስራት 32 ፐርሰንት ከነበረበት ወደ 50 መድረሱንና በሽታው በደማቸው ውስጥ የሚገኙ ሰዎች ማግለልና መድሎ አሁን ካለበት 22 ፐርሰንት ወደ 10 ፐርሰንት ዝቅ ማድረግ መቻሉን በሪፖርቱ አመላክተዋል። የመድረኩ ተሳታፊዎች በሰጡት አስተያየት በክልላችን ብሎም በሀገራችን በመዘንጋት ምክንያት በህብረተሰቡ ውስጥ የኤችአይቪ ቫይረስ በሽታ በከፍተኛ ሁኔታ እየተዛመተ መሆኑን ከሪፖርቱ መረጃ በመነሳት ት ሁሉም ማዋቅሮች በትኩረት መስራት እንዳለበትም አሳስበዋል። በሰውሀይሉ በሰውሀይል ልማት ነው። ይሄ ደግሞ በሰውሀይል ልማት ላይ ትልቅ እንቅፋት የሚፈጥር ከመሆኑ ጋር ታይዞ እሱ እንደ አንድ ነገር ብንወስድ፣ ተቋም አደራፊዎች ሁላችንም ማለት ነው ወስደን አጀንዳ ማድረግ አለብን። አጀንዳ በየኳርተሩ በየስሚስቴሩ ምንባል ነው ያትሚስሚስቴር ሲባል ትምህርት ነው። በዚህ መልኩ አጀንዳ አድርገን የፓብሊክ ንቅናቄ አካል አርሶ አደር ብለል ቅድም አርሶ አደር ላይ ምልክቱ እየታየ ነው ያለው። አርሶ አደር ላይ ምልክቱ እየታየ ከመጣ ምን እያለን ነው? መልዕክቱ እንድንታወቀው ምንድን ነው? በገጠር ላይ ትልቅ የኢኮኖሚ ትራንስፎርሜሽን እናምጣ ብለን ያድልናል ስራ ይጀምርናል። ይህን ትራንስፎርሜሽን ለማረጋገጥ የሚያስችል አንዱ የሰው ኃይል የገጠሩ አርሶ አደር ህይወት ጤናማ እንዳሉት ይሄ በጣም የአንድ በጣም ከፍተኛ ነው የነበረው። የአለም አቀፍ አጋር አካላት ፋይናንስ ድጋፍን ትኩረትን ከፍተኛ ነው የነበረው፣ ነገር ግን የእነሱም ትኩረት እየቀነሰ የእኛም ትኩረት እየቀነሰ አሁን በጣም መቀዛቀዝ ላይ ነው ያለው። ነገር ግን ጉዳዩ ደግሞ ቅድም እንደቀረበው ወደምሳ ሳናቀው እየሄደ ነው ያለው እና ይህንን የማስቆም ኃላፊነት የሁላችንም ነው የሚሆነው ማለት ነው። ለምንድን ነው እንደ ሀገር በዚህ ተግባር አንደኛ መውጣት አንድ ወይ ከሰራን የሚሉ ጉዳዮችን ማየት ያስፈልጋል ማለት ነው። ስለዚህ በክልሉ መንግስት በኩልም እንደ አንድ የንቅናቄ አጀንዳ ተደርጎ ተይዞ እየተመራ ያለበት ሁኔታ አለ። ይሄን ተከትሎ ዞኖችም የዞን አስተዳደሮችም እየሄዱበት ያሉበት ሁኔታ አለ። በፓርቲ ቢልዱ ከንቅናቄ ተግባራቶች አኳያ ተብሎ ተይዞ እየተመራ ያለበት መንገድ አለ። እሱንም እንደ አንድ ጥሩ እንትን ወስደን እሱን ማጠናከር ከቻለን አሁን የተሻለ አፈጻጸም ማምጣት እንችላለን። እዚህ ቀደም ሲል በቢሮዎች በትምህርት ቤቶች የሚስቴ ስራዎች በጣም በትኩረት ሲሰሩ ነበረ። አሁን በስፌ ደረጃ ሰራተኞችን የኢንዱስትሪሚ ስራ በአብዛኛው ተዳክሞ ነው ያለው። የዘፈት ብዙ ተብሎ ሲሰሩ የነበሩ ስራዎች ተዳክሞ ነው ያሉት። እነዚህ ዳጌ ማነቃቃት ነው የሚፈልጉ ተግባራት እንደሆነ ማየት ይቻላል። እዚህ ምንወስደው ይህ ንቅናቄ ማድረግ

በክልሉ የማጤማ አገልግሎት በሁሉም አካባቢ ጥሩ ስራ እየተሰራ መሆኑን አንስተው በኤችአይቪ ኤድስ በሽታ ተጋላጭ የሆኑ የህብረተሰብ ክፍል የመድኃኒት አገልግሎት የሚያገኙበት መንገድ በማመቻቸት እንዲሁም ከማግለልና መድሎ እንዳይደርስባቸው ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ ጠይቀዋል ሲል ባልደረባችን ፊታሞ ደስታ ዘግቧል። ድንቅ የሆኑ ለዓለም የሚተርፉ ባህላዊ የማህበረሰብ እሴቶችን ለቀጣይ ትውልድ ማስተላለፍ እንደሚገባ የዋቸሞ ዩኒቨርሲቲ ፕሬዝደንት ዶክተር ዳዊት ሀይሶ ተናገሩ። የእንግዳ አቀባበል በሀድያ ባህል በሚል መሪ ሀሳብ የሀድያ ቀን ለስድስተኛ ጊዜ በተለያዩ ዝግጅቶች በደማቅ ሁኔታ ተከብሯል። ለምለም ዩኤል ዝርዝሩን ታቀርበዋለች። የእንግዳ አቀባበል በሀዲያ ባህል በሚል ሀሳብ የሀዲይ ሳ ቀን ለስድስተኛ ጊዜ በተለያዩ ዝግጅቶች በደማቅ ሁኔታ ተከብሯል። ዋቸሞ ዩኒቨርሲቲ በማህበራዊ ሳይንስ ስነሰብ ኮሌጅ የሀዲያ ቋንቋና ስነ ጽሁፍ ትምህርት ክፍል አዘጋጅነት የእንግዳ አቀባበል በሀዲያ ባህል በሚል ሀሳብ የሀዲይ ሳ ቀን ለስድስተኛ ጊዜ በተለያዩ ዝግጅቶች ተከብሯል። በመርሃ ግብሩ ላይ የተገኙት የዩኒቨርሲቲው ፕሬዚዳንት ዶክተር ዳዊት አየሶ እንደገለጹት የሀዲያ ህዝብ ድንቅ ባህላዊ ሴቶችን ለቀጣይ ትውልድ የማስተላለፍ ኃላፊነት ያሁኑ ትውልድ ሊሆን እንደሚገባ አንስተዋል። የሀዲያ ማህበረሰብ በሰለሜ ባህላዊ ጭፈራ እሳቤ አብሮነትን በጋራ ማደግንና ጉድለትን አርሞ የተሻለ ማህበረሰብ መፍጠር እንደሚቻል ተምሳሌት ነው ብለዋል። አክለውም ዶክተር ዳዊት ሀዲያ የጥንት ስልጣኔ ባለቤትና የሀገር መሪዎችን ለሀገር ያፈራ ትልቅ ህዝብ መሆኑን ጠቁመዋል። የሀዲያ ማህበረሰብ ውስጥ ያለውና የሚታወቀውን መልካምነትና ፍቅር ማስቀጠልና የሚያጋጥሙ ችግሮችን ድንቅ በሆኑ የባህላዊ ስርአት መፍታት እንደሚገባ አደራ ብለዋል። የማህበራዊ ሳይንስና ስነ ሰብ ኮሌጅ ዲን አቶ ታድላ ባተ ሚኒስተር በበኩላቸው የሀዲያ ታሪካዊና ባህላዊ ሴቶችን ለቀጣይ ትውልድ ለማስተላለፍ ዘርፈ ብዙ ስራዎች እየተሰሩ ነው ብለዋል። የሀዲያ ቋንቋና ስነ ጽሁፍ ትምህርት ክፍል ኃላፊ ዲላሙ ማርቆስ እንደተናገሩት ትምህርት ክፍሉ በርካታ የሀዲያ ህዝብ ታሪክ፣ ቋንቋና ባህላዊ ሴቶችን ለማስቀጠል እየተሰራ መሆኑን ገልጸዋል ሲል የዩኒቨርሲቲው የህዝብ ግንኙነትና ዓለም አቀፍ ጉዳዮች ዳይሬክቶሬት ዘግቧል። ህገወጥ የመድኃኒትና ህክምና መሳሪያዎች ዝውውርን ለመከላከል የሚደረገው ቅንጅታዊ አሰራር ተጠናክሮ እንደሚቀጥል ተቋማት ገለጹ። ለምለም ዩኤል ዝርዝሩን ታቀርባለች። የኢትዮጵያ ምግብና መድኃኒት ባለስልጣን የኢትዮጵያ ፌዴራል ፖሊስና ጉምሩክ ኮሚሽን በጋራ በሰጡት መግለጫ ከ338 ሚሊዮን ብር በላይ የሚያወጡ ህገ ወጥ የመድኃኒትና የህክምና መሳሪያዎች መያዛቸውን ገልጸዋል። ከህገ ወጥ ድርጊቱ ጋር በተያያዘ 19 ተጠርጣሪ ግለሰቦች በቁጥጥር ስር ውለው ምርመራ የተካሄደባቸው ነው ተብሏል። የኢትዮጵያ ምግብና መድኃኒት ባለስልጣን ምክትል ዋና ዳይሬክተር አቶ ስዩም ወልዴ ባለስልጣኑ ከባለድርሻ አካላት ጋር በመቀናጀት ባለፈው ሳምንት በአዳማና በአዲስ አበባ ከተሞች በ23 ቦታዎች ህገ ወጥ የመድኃኒት ዝውውር ቁጥጥር ስራ ማከናወኑን ተናግረዋል። በተደረገው የቁጥጥር ስራ ግምታዊ ዋጋቸው 118 ሚሊዮን ብር የሆነ የተለያዩ መድኃኒቶች ተይዘዋል ብለዋል። ግምታዊ ዋጋቸው 150 ሚሊዮን ብር የሆነ ጥቅም ላይ የማይውሉ የህክምና መሳሪያዎች፣ እንዲሁም 70 ሚሊዮን ብር የሚገመቱ ተገቢው የጥራት ምርምር ተደርጎባቸው አገልግሎት ላይ የሚውሉ የህክምና መሳሪያዎች እንደሚገኙበት በመግለጫቸው አንስተዋል። በአጠቃላይ ግምታዊ ዋጋቸው ከ338 ሚሊዮን ብር በላይ የሚያወጡ ህገወጥ መድኃኒትና የህክምና መሳሪያዎች በቁጥጥር ስር ለዋል ነው ያሉት። ጥናት በተደረገባቸው አካባቢዎች ቦታዎች ላይ የቁጥጥር ስራዎች ተሰርቷል። በዚህ የቁጥጥር ስራ ግምታቸው ወደ 118 ሚሊዮን ብር የሚያወጣ የተለያዩ መድኃኒቶች የተለያዩ መድኃኒቶች የወባ መድኃኒት፣ የካንሰር መድኃኒቶች እንደዚሁም የፕሮግራም መድኃኒቶች የፕሮግራም መድኃኒቶች በመንግስት ተቋማት ብቻ መገኘት የሚገባቸው ከመንግስት ተቋማት ተሰርቀው የወጡ የተለያዩ መድኃኒቶች በቁጥጥር ስር ሊውሉ ችለዋል። በተጨማሪም ደግሞ ግምታዊ ዋጋቸው ወደ 150 ሚሊዮን የሚጠጋ የሕክምና መሳሪያዎች የሕክምና መሳሪያዎች እነዚህ የሕክምና መሳሪያዎች ያው ሊወገዱ የሚችሉ ወይም ጥቅም ላይ ሊውሉ የማይችሉ የሕክምና መሳሪያዎችና በተጨማሪም ደግሞ ወደ ሰባ ሚሊዮን ብር የሚያወጡ የተለያዩ የሕክምና መሳሪያዎች ጥራት ፍተሻ ተደርጎላቸው ወደ ስራ ሊገቡ የሚችሉ የተለያዩ የህክምና መሳሪያዎች በቁጥጥር ስር ውለዋል። በአጠቃላይ በተሰራው የቁጥጥር ስራ ወደ 338 ሚሊዮን ብር የሚያወጣ የጤና ግባቶች መድኃኒትና የህክምና መሳሪያ በቁጥጥር ስር ሊውሉ ችለዋል። ህገወጥ መድኃኒቶች ወደ ገበያ ሲገቡ ጥራታቸው፣ ደህንነታቸውና ፈዋሽነታቸው ባለመረጋገጡ በህብረተሰቡ ላይ የጤና የኢኮኖሚና ማህበራዊ ጉዳት እንደሚያስከትሉ ጠቅሰዋል። የመጠቀሚያ ጊዜ ያልፎባቸው እንደ አዲስ የመጠቀሚያ ጊዜ የተለጠፈባቸው መድኃኒቶች በባለስልጣኑ ያልተመዘገቡና የገበያ ፍቃድ የሌላቸው ህገወጥ የጤና ግብአቶች መሆናቸውን ተናግረዋል። ህገወጥ መድኃኒቶችና የህክምና መሳሪያዎችን ለመያዝ በተደረገው ጥረት ህብረተሰቡ ላደረገው ትብብር ምስጋና በማቅረብ በቀጣይም የቁጥጥር ስራው ተጠናክሮ ይቀጥላል ብለዋል። እነዚህን ህገወጥ የጤና ግባቶች ዝውውር መከላከልና መቆጣጠር የህብረተሰቡን ጤና ከመጠበቅ አኳያ ያለው ድርሻ በጣም ከፍተኛ ነው ማለት ነው። ስለዚህ ይህንን ስራ ለመስራት በጋራ የሚሰራ ስራ ነው። በህብረተሰቡ ላይ ሊደርስ የሚችለውን ጉዳት ከመከላከል አኳያ የበኩላችን ድርሻ መወጣት ሁላችንም ያስፈልጋል ማለት ነው። የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር እዘዘው ጫኔ በበኩላቸው ህገወጥ የመድኃኒት ዝውውርን ለመቆጣጠርና ና ለመከላከል በቅንጅት እየተሰራ መሆኑን ገልጸዋል። ከፌዴራል ፖሊስ ከኢንተርፖል እና ከክልል የጸጥታ አካላት ጋር በመቀናጀት በተደረገው ክትትል በህብረተሰቡ ላይ ጉዳት ሊያደርሱ የሚችሉ ህገወጥ መድኃኒቶችና የህክምና ቁሳቁሶች መያዛቸውን ተናግረዋል። ከኢትዮጵያ መድኃኒት እና ምግብ ባለስልጣን ጋር እውነት ለመናገር በጣም ጠንካራ ቅንጅታዊ አሰራሮች አሉን። እነዚህ ህገወጥ መድኃኒቶች በህብረተሰቡ ላይ የሚያሳድሩት ተጽዕኖ አጽንኦት ሰጥቶ የሁሉንም አካል የዚህ አጋዥ እንዲሆን አድርጎ መስራት እጅግ ወሳኝ መሆኑን ለሰን ሊወሰድበት እንደሚገባ የኢትዮጵያ ጉምሩክ ኮሚሽን በጣም የሚሰራበት ጉዳይ ነው ማለት ነው። በኢትዮጵያ ፌዴራል ፖሊስ የብሔራዊ ኢንተርፖል ድንበር ዘለል ወንጀሎችና ኦፕሬሽን ዋና ክፍል ኃላፊ ዋና ኢንስፔክተር ጥሩ ወርቅ መንግስቴ በበኩላቸው ኢንተርፖል ትኩረት ሰጥቶ ከሚሰራቸው ስራዎች መካከል ህገ ወጥ የምግብና መድኃኒት ዝውውር አንዱ ነው ብለዋል። እንደ ኢዜአ ዘገባ በአዲስ አበባና በአዳማ ከተማ የተሰራው ህገ ወጥ መድኃኒቶችና የህክምና መሳሪያዎችን መቆጣጠር ውጤት ማምጣቱን ጠቅሰው በቀጣይን ተጠናክሮ እንደሚቀጥል አንስተዋል። በአዲስ አበባና በክልል ከተሞች አዳማን ጨምሮ ነው የተሰራው ሀያ ሶስት ቦታ ላይ ነው ጥናት የተደረገው። በ23 ቦታ ላይም ከፍተኛ የሆነ ቅድም የተጠቀሰው ቁጥር ማለት ነው። የጉምሩክን ስርዓት ሳይጠብቅ ኮንትሮባንድ ተይዟል። በግለሰብ በምግብ መድኃኒትና ቁጥጥር ባለስልጣን ሳያቀው በግለሰብ መኖሪያ ቤት መጋዘን ውስጥ ነው የተገኘው ከፍተኛ ቁጥር የሆነ መድኃኒት በተጨማሪም በኮንቲነር ሆስፒታል የህክምና መገልገያና መድኃኒቶች ለረጅም ጊዜ ኮንቲነር ላይ በማከማጨት የተገኘ ግኝት ነው። እንዲሁም በተመሳሳይ ለህጻናት የሚውል መድኃኒት ኤክስፓይር ዴታቸውን በማራዘም ለሽያጭ የሚውልና ማህበረሰቡንና ህጻናት ህዝቡ ላይ ከፍተኛ ጉዳት የሚያደርስ ግኝት ነው የተገኘው። ዜና እረፍት ዳኛ ግርማ ፊጣ የቀብር ስነ ስርዓት በዛሬ ዕለት በደቡብ ሆሳና ቀላዮት ቤተ ክርስቲያን ሻሻ መካነ መቃብር የመንግስት ባለስልጣናትና ቤተሰቦቻቸው እንዲሁም ወዳጅ ዘመዶቻቸው በተገኙበት ተፈጸመ። ዱናም ዮሐንስ በቀብር ስነ ሥርዓቱም ላይ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ የዞኑ ምክትል አስተዳዳሪና ትምህርት መምሪያ ኃላፊ ዶክተር በፍቃዱ ገብርሃና ሀዲያ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ቴነሽ ሙሉጌታ የሆሳዕና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ የሀዲያ ዞን ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽበት ቤት ኃላፊ አቶ ሳሙኤል ሽጉጤን ጨምሮ በርካታ የመንግስት ባለስልጣናት እንዲሁም የወረዳና የከተማ አስተዳደሮች፣ የሀዲያ ውሳና እግር ኳስ ማህበር፣ ሌሎችም በርካታ በቀብር ስነ ስርአቱ ላይ የተገኙ ወዳጆቻቸው የአበባ ጉንጉን የማስቀመጥ ስነ ስርዓት አድርገዋል። ዳኛ ግርማ ፊጣ ከአባታቸው ከአቶ ፊጣ ጡሜና ከእናታቸው ከወይዘሮ አይቦ ሚጠኖ በ1961 ዓ ም በቀድሞ ሶሮ ወረዳ በአሁኑ አጠራር በዱና ኦቶሮ ቀበሌ ልዩ ስሙ ሰሜን ኦቶሮቡስና በሚባል መንደር ተወለዱ። ዳኛ ግርማ ከልጅነት እስከ እውቀት አካባቢውንና ሀገራቸውን በተለያዩ የልማት ዘርፎች ካገለገሉ በኋላ ወደ ደቡብ አፍሪካ ቀንተዋል። ዳኛ ግርማ በደቡብ አፍሪካ ለሚኖሩ የሀዲያና ከንባታ ማህበረሰብ አባላት አስታራቂና መልካም አርአያ ከመሆን ባለፈ የሀዲያ ኮሚኒቲ ሰብሳቢና አስተባባሪ በመሆን ዘርፈ ብዙ ሰብአዊና ዜጋ ተኮር ኃላፊነት በቅንነት የተወጡ ቅን፣ ሩቅ አሳቢ፣ ለጋስ በአጠቃላይ ለህዝብ ጉዳይ ዋጋ የከፈሉ ብሎም ለአካባቢው ልማትና እድገት የበኩላቸውን ጉልህ አሻራ ያኖሩ ተቆርቋሪ ሰው ነበሩ። ዳኛ ግርማ ፊጣ በደቡብ አፍሪካ የሀድያ ብሎም የኢትዮጵያ ኮሚኒቲ ከደቡብ አፍሪካ ህዝብና መንግስት ጋር በሚኖረው መስተጋብር ጤናማ ግንኙነት እንዲኖር እንዲሁም የኢትዮጵያውያን መብትና ተጠቃሚነት ለማረጋገጥ ከኤምባሲዎች ጋር ውጤታማ ስራ በመስራት ገድል የፈጸሙ ጀግና ሰው ነበሩ። ዳኛ ግርማ የሶስት ወንድና የአ አምስት ሴት ልጆች አባትም ነበሩም። ዳኛ ግርማ እንደ ሁልጊዜው በደቡብ አፍሪካ ባህላዊ የእርቅ ፕሮግራም ላይ ውለው ወደ ቤት ሲመለሱ ድንገት በደረሰባቸው ጥቃት በተወለዱ 56 ዓመታቸው ከዚህ ዓለም በሞት ተለይተዋል። ዳኛ ግርማ ፊታ የወጡበትን ማህበረሰብ የማይዘነጉ ባገኙት አጋጣሚ ሁሉ ስለ ሀገር አንድነት የሚናገሩ ለሀዲያ ልማት ከፍ ሲልም ለሀገር ልማት ከሀሳብ አንስቶ እስከ ገንዘብ ብሎም ማህበረሰቡ ከልማት ጎን እንዲቆም ማህበረሰቡን የሚያስተባብሩ በጎ አመለካከት ያላቸው በወጡበት ማህበረሰብ ያሉ አቅመ ደካሞችን የሚረዱ ቆራጥ የህዝብ ልጅ እንደነበሩ የቅርብ ወዳጆቻቸው ተናግረዋል። ዳኛ ግርማ ከተወለደ ጊዜ ጀምሮ እግዚአብሔር እንደ ጠቢቡ ሰለሞን ሰውን እንዲያስተዳድር እውቀት የሰጠ ሰው፣ እረ ያለ ሰው፣ መልካምን የሚያስብ ሰው ከራሱ ቤተሰብ አልፎ ተርፎ ለጠቅላላ ሀዲያ ከሀዲያም አልፎ ተርፎ ጠቅላላ ኢትዮጵያ መልካም የሚያስብ ጀግና ነበር። ዳኝ ግርማ በልጅነቱ በልጅነቱ ጀምሮ የዳኝነት ስራቸውን በዚያው እንዲቀጠሉ እሳቸው ደግሞ ዳኛ እሳቸው በሌሉበት ሰዎች ደግሞ ስብሰባ አያምርም፣ እሳቸው መገኛት አለበት። በልጅነት እሳቸው በመሃል ካለ ሰው ይታረቃል። አባቴ ለቤተሰቡ በጣም ጠንካራ ጀግና ሆነ። ምንም የሚያጎልብን ነገር አልነበረም። እዛውኑ እዚህ እንደነበረ ነበር የሆነ ይንከባከበን ነበር፣ ይደውልል ነበር። ይሆናላ፣ በጣም ይሆናላ። አባታችን እዛ የነበረው ላ አይመስልም። በደንብ ይቆጣጠረን ነበር እና አባታችን በጣም ደግ ነበር ይሆነ ለሀዲያ ለመላው ኢትዮጵያ በጣም ብዙ ነገር አድርገቷል። ደቡብ አፍሪካ ሄዶ ራሱን ከተለወጣ በኋላ እዛ ያለውን ሰው ከዚህ የገባ ሰው ማታዲያ ህዝብ የተቀበላ ጀግና ነው። እዚህ ስራ አቶ የሚቸገሩትን የኔ ወንድሜ ሱዲ ያጎቴ ልጅ ሳይል ጠቅላላ ያዲያን የተቸገረውን በማን ቤት ነው አቅሚ አልቻላ ሰው ያለ ብሎ ይሄን አስበው? ሰው የራሱን ወንድም ያጎቱን ልጅ ያክስቱን ነው እሱ ግን አቅሚ ያልቻላ ሀዲያ ውስጥ ማን ነው ብሎ ከተለያዩ ችግረኞች ውስጥ ነው ልጆችን ወደ ደቡብ አፍሪካ የሚወስደው አባቴ። እስካሁን ያደረጋችሁት ነገር በጣም የጀግና አቀባበል እያደረጋችሁለት ነው፣ ተደርጓለም። ትላንት ማይቻ ያለው ላዛሉ ላበረከታችሁት አስተዋጽኦ ሁሉም የዞኑን አመራር በቃ ሁሉንም ሰዎች በጣም ላመሰግናቸው ፈልጋለሁ። የዳኛ ግርማ ፊጣጡም የቀብር ስነ ስርዓትም በዛሬው ዕለት በሆሳና ሸሻ መካነ መቃብር ወዳይ ዘመዶቻቸው፣ እንዲሁም የመንግስት የስራ ኃላፊዎች በተገኙበት በክብር ተፈጽሟል። ለሰዓቱ ያዝናቸው ዜናዎች የተከታተላችሁትን ይመስል ነበር። ዜናውን በመምራት ምን ትዋብ ያሱ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ